ነይ ነይ እምየ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግጡ፣ ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም፣ አይደለም። ድንግል ማርያምን ገንዘብን ቤዛ አድርጎ ይጠቅሳል፣ ሙሴን ቤዛ አድርጎ ይጠቅሳል። ብዙ ነገር ነው ቤዛ አድርጎ ይጠቅሳል። ይሄ ምንም የተቀላቀለ ነገር የለውም። ክርስቶስ ደሙን በመስቀል ላይ ስላፈሰሰ ክርስቶስ በመስቀል ላይ ቤዛ ሆኖ ለእኛ ስለተሰጠና ስለተሰቀለ እኛ ድነናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሳ ሙታን በአብይ ኃይሎ ስልጣን፣ አሰሮ ለሰይጣን አጋዞ ለአዳም ሰላም እምዝየሰ ከሆነ ፍስሐው ሰላም። የተወደዳችሁ የእግዚአብሔር ቤተሰቦች ይህንን ሚዲያ በመላው ዓለም ሆናችሁ የምትከታተሉ ሁላችሁ ሰላም እግዚአብሔር ይድረሳችሁ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤው ብርሃን በሰላምና በጤና አደረሳችሁ። ባሉ የደስታ የሰላም እንዲሆንልን እመኛለሁ። በያላችሁበት ሰላም እግዚአብሔር ይድረሳችሁ። ይህ ዮፍታ ሚዲያ ነው። እንግዲህ ከባለ ትንሳኤ በኋላ ለመጀመሪያ ጊዜ ነው የተገናኘ ነው። ትንሳኤ ባለን እያከበር እንገኛለን። እግዚአብሔር አምላክ ያለፉትን ጊዜያቶች በጾም በሱባኤ በጸሎት አሳልፈን እንዲሁ ደግሞ ልብራነ ትንሳኤው ደርሰን በዓሉ እንድናከብር ስለፈቀደልን ስሙ የተመሰገነ ይሁን። የተወዳችሁ ተመልካቾቼ እንግዲህ የወፍታ ሚዲያን በዚህ ዓመት አንድ መቶ ሺህ ሰብስክሪፕሽን ለማስገባት ጥረት እያደረግኩ እንደሆነ ታውቃላችሁ። ብዙዎቻችሁ አብራችሁ እየሰራችሁ ነው። ስለዚህ አሁንም ሚዲያውን ሰብስክራይብ በማድረግ በተለይ ይሄን ሚዲያ ዝም ብላችሁ የምትመለከቱ ሰዎች አላችሁ። ተመልክታችሁ የምታልፉ አግባብ አይደለም። እንደው ተመልክታችሁ ሰብስክራይብ አድርጋችሁ ምታልፉ ጣታችሁ ነው የምትጠቀሙት። ሚዲያውን ግን እኔን ግን ይጠቅመኛል። ስለዚህ ሰብስክራይብ እያደረጋችሁ ምታልፉ መልካም ነው። የዚህ ሚዲያ ቤተሰብ የሆናችሁና ደግሞ የምትከታተሉኝ ወዳጅ ዘመዶቻችሁ አሁንም እንዲያገኙት ላይክ እያደረጋችሁ፣ ሼር እያደረጋችሁ፣ ኮሜንት እየሰጣችሁ እንድታልፉ አሳስባለሁ። እግዚአብሔር ከሁላችን ጋር ይሁን። ካፍታ ቆይታ በኋላ ስመለስ ርዕሰ ጉዳይን ነግራችኋለሁ፣ ሳወቃችኋለሁ። እስከዛ አብራችሁ እንድትቆዩ ጠይቃለሁ። እመለሳለሁ፣ ተመልሼ እመጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ በድጋሚ ሚዲያውን ሰብስክራይብ በማድረግ አብራችሁ እንድትሆኑ አሳስባለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። እንግዲህ ዛሬ ቆይታ የምናደርገው ሰሞናዊ ጉዳይ እንግዲህ በተነሳው ጉዳይ ላይ ነው። ይሄ ምንድን ነው? እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም፣ ቤዛ የሚባለው ኢየሱስ ክርስቶስ ነው የሚል ሀሳቦች ያው እየተንሸላሸሉ ይገኛሉ። ይህን አስመልክቶ ቤተክርስቲያን የምታስተምረው ምንድን ነው? ትምህርቷ ምንድነው? ቤዛ ስትል እመቤታችን ቅድስት ድንግል ማርያምን እንዲሁም ደግሞ ኢየሱስ ክርስቶስን ቤዛ ስትል ምንድን ነው፣ በምን ምክንያት ነው የምትለው፣ እነዚህ ለይቶ ማወቅ ይገባል። የእመቤታችን ቅድስት ድንግል ማርያምን ቤዛነትና የክርስቶስን ቤዛነት ወይም የእመቤታችን ቅድስት ድንግል ማርያምን ቤዛዊት ዓለም ስትልና ክርስቶስን ቤዛ ኩሉ ዓለም ስትል እንደሚለይ ማወቅ ይገባል። በመጀመሪያ ራሱ ቤዛ ማለት ምን ማለት ነው የሚለውን ግሱ መመልከት ይገባል። እንግዲህ ቤዛ የሚለው ቃል ቤዛ ካለው ግስ የወጣ ነው። በቁሙ ይሄንን ስንተረጉመው ዋጋ ወይም ጥቅም ማለት ነው። ቤዛ ማለት በቁሙ ስንተረጉመው ዋጋ ወይም ጥቅም ጥቅም ማለት ነው። ስንተነትነው ደግሞ በጣም ብዙ ትርጓሜ ይሰጣል። ብዙ በጣም ብዙ ትርጉም አለው ስንተነትነውና፣ ይሄን ለይቶ ማወቅ ይገባል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ወይም ትክ፣ ሀላፊ፣ ጓቢ፣ ዋስ፣ መድህን፣ ተያዥ፣ ጥላ፣ ጋሻ፣ መከታ ማለት እንደሆነ መተርጉማኑ ነግረውናል። ይህን እንግዲህ በአለቃ ኪዳን ወልድ ክፍሌ መዝገብ ላይ በገጽ 266 ላይ ታገኙታላችሁ። በደቂቅ አገባቡ ደግሞ ስንተነትነው ስለ ፈንታ ተብሎ የሚተነተን ነው። ወይም ምትክ ትክ የሚለውን በደንብ አድርጎ ይይዛል። ኪዳን ወልድ ክፍሌንም ማየት ትችላላችሁ። እንዲሁም ደግሞ ከሳቴ ብርሃን ተሰማንም ማየት ትችላላችሁ። እነዚህን ብታየው የዚህን ሁሉ ትርጉም ይሰጣል ማለት ነው። ስለዚህ ቤዛ የሚለውን ቃል አገባቡን በየአረፍተ ነገሩ ስናስገባውና የምንጠቀምበት ቦታ ላይ ለምንድን ነው የምንጠቀመው የሚለው ማየት ይገባል። ማየት ይገባል። ለምሳሌ በአማርኛ ቃል ውስጥ በላ የሚል ግስ ቢኖር፣ ይሄ በላ የሚለው ግስ ምንድን ነው? የበላው ማን? የበላው መቼን? የበላው ያንን በላ የሚለውን ግስ የሚገልጡ ወይም ደግሞ ያንን ገልጠው የሚያስረዱ ተሳቢዎች አሉት። ቅጽል አለው። ስም አለው። እንዲህ አይነት ነገር አለው እና ቃላትን በዚህ ልክ መገንዘብ ይገባል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ በቃላት ላይ ወይም ደግሞ በዚህ በፊደል በስነ ፊደል ትምህርት ላይ የተራቀቀች ነች። ልብ በሉ። የኢትዮጵያ የራሷ የሆነ ፊደል እንዲኖራት ያደረገች ያ ፊደል ብቻ ፊደል ብላችሁ ብቻ እንዳትወስዱት፣ ፊደሉን ከነ መልኩ ከነ ትርጓሜው ከነ አባባሉ ከነ ቅርጹ በደንብ አደርጋ ሰርታ የሰጠች ነች። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቀመረ ፊደል የሚባልም ቀመር እንዳለ ታውቃላችሁና ይሄንን በዚህ ልክ መረዳትና መገንዘብ ይገባል። ዝም ብሎ ብቻ ቤዛ ስለተባለ እንደው እመቤታችንን ስለሚጠሏት ብቻ ሰዎች ድንግል ማርያምን ስለሚጠሉ ብቻ የሆነ ነገር ከሆነ በኩል ሲወረወር ሲሰሙ ይሄው እንዲህ ተባለ ብሎ መንጫጫትና አደባባይ የመውጣት በእውነት እጅግ በጣም ትክክል አይደለም። ስለዚህ ቤዛ የሚለውን በዚህ መንገድ ካየን እመቤታችን ቅድስት ድንግል ማርያምን ቤዛ የምንልበት ምክንያት ምንድን ነው ነው ቤዛ ወይም ቤዛዊተ ዓለም ብለን እኛ የምንዘምርበት ምክንያት ምንድን ነው? መጽሐፍ ቅዱስስ ይደግፈናሉ የሚለውን እንመለከት። እመቤታችን ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቤዛዊተ ዓለም ተብላ ትጠራለች። ቤዛዊተ ዓለም ብላ የምትጠራው እመቤታችን ወይም ደግሞ ስንዘምር ቤዛዊተ ዓለም እመቤታችን እያለን የምንዘምርበት ምክንያት አሁን ሌሎች ወገኖች እንደተረዱት የቤተ ፕሮቴስታንት ሰዎችና አንዳንደኛ ቤት ውስጥም ሆነ ያሉ ሰዎች እንደተረዱት ባለ መንገድ ሳይሆን የተረጎም ነው፣ በሌላ መንገድ ነው። ይሄም እንዴት ነው ብንል መጽሐፍ ስለ ኃጢአትና ስለ በደል ስለ ሰው ልጆች ሞትና ስለ ሰው ልጆች ውድቀት ምን ይለናል ነው። የሰው ልጆች ውድቀት የመጣው በሔዋን አማካኝነት ነው። በአዳምና በሔዋን አማካኝነት እጸበለስን በገነት በበሉ ጊዜ ሰዎች ሞት በላያቸው ላይ ነግሷል። ከገነት ተባረዋል። እግዚአብሔርን ያክል ጌታ አጥተዋል። ስለዚህ በአንዱ የሰው ልጅ ጥፋትና ስህተት ምክንያት ሞት ወደ ዓለም ገብቷል። ሰዎች ከእግዚአብሔር ልጅነታቸው ወድቀዋል። ለዚህ ነው መጽሐፍ ቅዱስ በብዙ ቦታ ላይ እንዲህ ይላል። በተለይ በዚህ በሮሜ መልእክቱ ቅዱስ ጳውሎስ በምዕራፍ 5 ቁጥር 12 ላይ የሰው ልጅ ሞት ያገኘው በሔዋን እንደሆነ ይገልጻል። ምን ብሎ? ስለዚህ ምክንያት ኃጢአት በአንድ ሰው ደግሞ ወደ ዓለም ገባ፣ በኃጢአትም ሞት ገባ ይለናል። ተመልከቱ፣ በአንድ ሰው አማካኝነት ኃጢአት ወደ ዓለም እንደገባ ቅዱስ ጳውሎስ ይነግረናል። ይሄ ብቻ አይደለም። አሁንም ለቆሮንቶስ ሰዎች በጻፈላቸው መልእክቱ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 21 ላይ ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗል ይላል። ስለዚህ ሰዎች ሞት ያገኛቸው በሰው በኩል ነው። እነዚያ እና ማን ናቸው ካልን አዳምና ሔዋን ናቸው። ዕጸ በለስን የበላችሁ ማን ነች ካል ሔዋን ነች። ወስዳ ለአዳም ሰጠችው ነው አይደል? የሚለው መጽሐፉ። ስለዚህ አትብሉ የተባሉትን እግዚአብሔር ያዘዛቸውን ሁሉም በገነት ከሰጣቸው በኋላ ሁሉም በገነት ካዘጋጀላቸው በኋላ በህግ በቅጠል ላይ የተሰራች ህግ ሰጣቸው ከዚህ እንዳትበሉ ከዚህ በበላችሁ ጊዜ ሞትን ትሞታላችሁ ብሎ ተመልከቱ ይሄንን የሰጣት ሄዋን ይሄን መጠበቅ ስላቃጣት የማንን ድምፅ ሰማች የዲያብሎስን ድምፅ ሰማች ስለዚህ የዲያብሎስን ድምፅ ሰምታ እፀበለስን በበላች ጊዜ ሞት በሰው ልጅ ሆነ ወይም ደግሞ ወደ ዓለም ሞት ገባ ተመልከቱ ይሄን ያደረገች ሔዋን በሰው ልጆች ሁሉ ላይ ሞት እንዳመጣች ሁሉ በእመቤታችን በቅድስት ድንግል ማርያም በኩል ደግሞ ለሰው ልጆች ድኅነት መጣ። ተመልከቱ ሔዋን ከዲያብሎስ የሰማችው ድምፅ ወደ ሞት የሰው ልጆችን ወሰደ። ድንግል ማርያም ከመላኩ ከቅዱስ ገብርኤሌዎስ የሰማችው ድምፅ ደግሞ ለሰው ልጆች ሁሉ ደስታ መጣ፣ ሰውን ወደ ድኅነት ወሰደ። ይሄንን ሊቁ አባ ኤፍሬም ሶሪያዊው በወዳሴ ማርያሙ ወዳሴ ማርያምን በጻፈበት መልክቱ በማክሰኞ ወዳሴ ማርያም ላይ ድንግል ማርያምን ሲያመሰግናት እንዲህ ይላል ተፈስሂ እስመ ተወከፍኪ ቃሎ ለመልአክ ፍስሃ ኩሉ አለም ተመልከቱ የዓለም የሰው ልጆች ሁሉ ደስታ የሆነ የመላእኩን ቃል ተቀብለሻለና ደስ ይበልሽ ምክንያቱም ከዛ አስቀድሞ ከኦሪት ዘፍጥረት ምዕራፍ አንድ እስከ ሉቃስ ወንጌል ምዕራፍ አንድ ቁጥር 26 ብትሄዱ ደስ ይበልህ የተባለ ሰው አልነበረም። ለዚህ ነው ሁሉ በሞት ጥላ ውስጥ ስለነበሩ ጽድቃችን የመርገም ጨርቅ ሆነ የሚሉት ጽድቃችን የመርገም ጨርቅ ሆነ። እንዲሁም ደግሞ ድህነታቸውን ፈልገው የሰው ልጅ ድህነቱን ሽቶ እግዚአብሔርን ሲለምን የነበረበትን የምለላ ጸሎት ብታስቡ ብታዩት፣ መጽሐፍትን ወደ ኋላ ሄዳችሁ ብታዩ የሞት ጥላ በሰው ላይ ተጋርዶ እንደነበር ነው የምታዩት። ለዚህ ነው እንዲህ ይሉ ነበረ ብዙዎች ቅዱሳን በዘመናቸው ለእግዚአብሔር የታዘዙ ፈን ወዴከ ማርያም ፈኑ ብርሃነከ ወፅድቀከ ክንድህን ከአርያም ላክ ብርሃንና ጽድቅህን ላክ። ክንድ የተባለ ኃይሉ መዝራይቱ ለአብ የተባለ ኢየሱስ ክርስቶስን ብርሃን የተባለ ብርሃን ዘበአማን ዚያበርለኩሉ ሰብ ለለ ይነብር ውስተ ዓለም በዓለም ውስጥ ላሉ፣ በጨለማ ላሉ ዓለም የተባለች እቺ ሞት የነገሰባት ዓለም ላይ ላሉ የምታበራ እውነተኛ ብርሃን ተብሎ የተነገረለት ኢየሱስ ክርስቶስ ነው። ስለዚህ ሞት ወደ ዓለም በሔዋን ገብቶ ዓለም ሁሉ ጭንጋፍ እንደሆነ ዓለም ሁሉ ሞት እንደያዘው እመቤታችን ቅድስት ድንግል ማርያም ደግሞ የመልአኩን ቃል በጆሮዋ ሰምታ የዓለምን ቤዛ የሆነ ኢየሱስ ክርስቶስን ወለደች ስለዚህ ሔዋን ኃጢአትን ስታመጣ ሰውን ወደ ሞት ስትወስድ ድንግል ማርያም ደግሞ ኢየሱስ ክርስቶስን ለመውለድ ቃሉን የመልአኩን ሰምታ እሺ ብላ አዳኙን አመጣችው ተመልከቱ ስለዚህ ድንግል ማርያም የሔዋን ምትክ ወይም የሔዋን ምክንያት ምትክነች ማለት ነው ምትክነች ድንግል ማርያምን ቤዛ የምንላት በዚህ ነው ቅድም እንዳያችሁት በዚህ ላይ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ ብለን ተናግረናል። ይሄንን ከዚ ከትርጉም ውስጥ አንዱን ትይዛለች ማለት ነው። ስለዚህ ድንግል ማርያምን በዚህ ልክና በዚህ መጠን ነው ቤዛ አድርገን የምንናገረው እንጂ ሌሎቻችሁ ሰዎች እንደምትሉት አይደል። እሱንም እንመጣበታለን እንመጣበታለን። ሔዋን ባደረገችው ኃጢአት ሔዋን ባደረገችው አመፃ ከገነት ተባረዋል። ለዚህ ነው ውዳሴ ማርያም ላይ ሆነ በእንተ ሔዋን ተሐጽሆ ተገነተ ወበእንተ ማርያም ተርህ ወለነ ዳግም ከፈለን ንብላ ዕፀ ሕይወት በሔዋን አማካኝነት ከገነት ወጣን ተባረርን። በድንግል ማርያም አማካኝነት ግን ወደ ገነት ዳግም ተመለስን። ከዕፀ ሕይወት እንበላ ዘንድ አደለም ብሎ ይኸውም፣ የክርስቶስ ስጋውና ደሙ ነው ይላል። ለዚህ ነው የሚበላውን ያፈራሽልን፣ የሚጠጣውን ያስገኘሽልን። ራሱ ክርስቶስ በዮሐንስ ወንጌል ምራፍ 6 ቁጥር 51 ጀምሮ እንደተናገረ ስጋዬን ካልበላችሁ፣ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ስላለ አሁን ይህን የሚበላና የሚጠጣ ያስፈር ያስገኘችልን ድንግል ማርያም ነች። ከዕፀ ሕይወት እንበላ ዘንድ አደለን የተባለው ይህ ነው ብለው አባቶቻችን ያመሰጥራሉ። ስለዚህ ድንግል ማርያም የሔዋን ምትክ ሆነች የምንለው በዚህ መልክ ነው። ግን አሁን ቤዛ የሚለውን በዚህ ቃል መውሰድ አይቻልም እንዳትሉ መጽሐፍ ቅዱስ ደግሞ ስለ ቤዛነት ብዙ ነገር አይደለም፣ ድንግል ማርያምን ገንዘብን ቤዛ አድርጎ ይጠቅሳል። ሙሴን ቤዛ አድርጎ ይጠቅሳል። ብዙ ነገር ነው ቤዛ አድርጎ ቢጠቅሰው፣ የተወሰነውን እንኳን ብንመለከት ለምሳሌ በዚህ በኦሪት ዘጸአት ምዕራፍ 30 ቁጥር 12 ላይ የነፍሱን ቤዛ ለእግዚአብሔር ይስጥልና ገንዘብን ያነሳል። ገንዘብ የነፍስ ቤዛ ተደርጎ እግዚአብሔር ሲያዝ እንመለከታለን። ስለዚህ አሁን ገንዘብ የነፍስ ቤዛ ነው ተብሎ ስለተጠቀሰ የኢየሱስ ክርስቶስ የመስቀል ላይ ስራን ለወጠ ማለት ነው? አይደለም። ይሄ ብቻ አይደለም፣ በመጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ሀጥ የጻድቅ ቤዛ ነው በደለኛም የጻድቅ ሰው ቤዛ ነው ብሎ ይናገራል። ሀጥ የጻድቅ ቤዛ ሊሆን እንዴት ቻለ? ምን ማለት ነው ይሄ ስለተባለ ክርስቶስ በደሙ በኩል ያደረገው ቤዛነትን ሀጥ ተካ ማለት ነው? አይደለም። ለዚህ ነው ቅድም መጽሐፍትን ስንረዳ አገባቡን፣ ግሱ የተነገረበትና የገባበትን በደንብ አድርጎ ማወቅ ይገባል። ይሄ ብቻ አይደለም። ግብፅን ለእስራኤላውያን ቤዛ አድርጌ ሰጥቻለሁ። ስለዚህ ግብፅ ለእስራኤል ቤዛ ሆነች ማለት የክርስቶስን የደሙን የቤዛነት ስራ ተካች ማለት ነው? አይደለም። ሌላ ነው ትርጉሙ። በጣም ብዙ አለ። በሐዋርያ ሥራ ምዕራፍ 14 ቁጥር 35 ላይ ሙሴ ለእስራኤል ቤዛ ተደርጎ እንደተሰጠም ይነገራል ይናገራል መጽሐፍ። ስለዚህ ይሄንን ቤዛነት በደንብ መለየት ያስፈልጋል። ቃሉን አገባቡን ማወቅ ያስፈልጋል። በዚህ በኦሪት ዘጸአት በዚህ በኦሪት ዘፍጥረት ምዕራፍ 21 ቁጥር 1 ላይ አብርሃም የወደው የነበረውን ልጁ ይስሐቅን በሰዋበት ጊዜ በተለይ ቤተክርስቲያን ለፍጻሜው ለጊዜው እያለች የምተረጉመው ቃል አለ። ከዚህ አሁን ይሄንን በደንብ አድርጎ መረዳት ይገባል። በዚህ ውስጥ ለምሳሌ ስለ ይስሐቅና ስለ በጉ ስለ እፀሳቤቁና ስለ ድንግል ማርያም ማንሳት እንችላለን። በዚህ በኦሪት ዘፍጥረት ምዕራፍ 22 ቁጥር አንድ ላይ አብርሃም ልጁን ይስሐቅ ሊሰዋ ወደ ሞሪያ ተራይዞ በሄደ ጊዜ አንድ ልጅህን የምትወደውን አልከለከልከኝምና ለእኔ ታማኝ እንደሆንክ አውቄያለሁ፣ ነገር ግን እጅህን ልጅ ላይ አታሳርፍ ብሎ በእጸሳቤቅ የተያዘ በአረግ የተያዘ በግ ሰጥቶታል። ያ በይስሐቅ ፈንታ የታረደ በግና ኢየሱስ ክርስቶስን ስናስብ፣ ያ በግ ለጊዜው በግ ነው፣ ለፍጻሜው ኢየሱስ ክርስቶስ ነው። ይስሐቅ ለጊዜው ይስሐቅ ነው፣ ለፍጻሜው እስራኤል ዘነፍስ የተባል በአዳምና በሔዋን ምክንያት ኃጢያት የመጣብን እኛ ነን። እጸሳቤቁ ለጊዜው እጸሳቤቅ ነው፣ ለፍጻሜው ግን ሐረጎና ኢየሱስ ክርስቶስን ወደ ሰማይ መጥቶ ከሰማይ መጥቶ በማይጸኗ እንዲያደር እንድትወሎ የተመረጠች ድንግል ማርያም ነች ብለው መተርጉማኑ አባቶቻችን ይተረጉሙልናል። ስለዚህ ድንግል ማርያምን በዚህ በኩል መረዳት ይገባል። የድንግል ማርያም ቤዛነት በዚህ መልክ ነው ቤተክርስቲያን የምታስተምረው። የተቀላቀለ ነገር የለም። ቤተክርስቲያን ስንዶነች ጥርት አድርጋ ነው የምታስተምረው። ይሄ እንዳለ ሆኖ የኢየሱስ ክርስቶስ ቤዛነት በኩል ቤዛነት ደግሞ ሌላ ነው። ይሄ ምንም የሚያገናኘው ነገር የለም። ዓለም ሁሉ ከጥፋት የዳነው በደሙ በኩል በሆነው ስርየት ነው። ምንም አይነት ጥያቄ የለም። እዚህ ላይ ይሄ ኮምፕሮማይዝ አናደርገውም። ድርድር የለውም። የቤተክርስቲያኗ ጥርት ያለ ትምህርት ይሄ ነው። በዚህ መልክ መረዳት ያስፈልጋል። ሐዋርያው ቅዱስ ጳውሎስ ለሮሜ ሰዎች በላከላቸው መልእክቱ በምዕራፍ 3 ቁጥር 24 ላይ በኢየሱስ ክርስቶስ በኩል በሆነው የቤዛነት ሥራ እንደ ዳንን ሲገልጽ እንዲህ ይላል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። በጸጋው ነው የጸደቅ ነው። ምን ማለት ነው? በጸጋው የጸደቅ ነው ማለት ክርስቶስ መጥቶ ለእኔና ለእናንተ እንዲሰቀል ያዋጣነው ነገር የለም። ጸጋ ማለት ነው። ጸጋ ስጦታ ሆኖ ነው የተሰጠን። ጸጋ ሆኖ ስጦታ ሆኖ መጥቶ ክርስቶስ እኔና እናንተን በደሙ ቤዛነት ወደ ዘላለም ርስታችን አስገብቶናል። የአዳምና የሔዋን ዕዳ በደል ከላያችን ላይ ቀርቷል። ዲያብሎስ እኛን በመንጸፈ ደይን እየጠቀጠቀ በእሳት ሰንሰለት አስሮ ራስ ራሳችንን ይረግጥ ነበረ፣ ሰኮናችንን ይቀጠቅጥ ነበረ። እርሱ ግን ራስ ራሱን ቀጥቅጦ ምርኮን በመስቀል ላይ ቀምቶታል። ይህም በዚህ ልክ ማሰብ ይገባል። አሁንም ቅዱስ ጳውሎስ ለኤፌሶን ሰዎች በላከላቸው መልእክቱ በምዕራፍ አንድ ቁጥር 7 ላይ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችን አገኘን እርሱም የበደላችን ስርየት ነው ብሎ ይናገራል። ስለዚህ ይሄ ምንም የተቀላቀለ ነገር የለውም። ክርስቶስ ደሙን በመስቀል ላይ ስላፈሰሰ ክርስቶስ በመስቀል ላይ ቤዛ ሆኖ ለእኛ ስለተሰጠና ስለተሰቀለ እኛ ድነናል። አሁንም በዚህ በአንደኛ ጢሞቴዎስ መልዕክቱ ምዕራፍ ሁለት ቁጥር ስድስት ራሱን ለሁሉ ቤዛ ሰጠ በላ ቤተክርስቲያን ታስተምራለች። ይህንም ቅዱስ ጳውሎስ የተናገረውንም ትናገራለች። ይሄ ብቻ አይደለም፣ እንዲህም በላ ትዘምራለች። ይህንን ዝማሬ ስሙት። ይሄው ነው እንግዲህ። ስለዚህ ይሄንን በደንብ መለየት ይገባል። ድንግል ማርያምን ቤዛ የምንልበት ምክንያትና ኢየሱስ ክርስቶስን ቤዛ ሁሉ አለ የምንልበት ምክንያት አይገናኝም። አሁንም ይሄን የመዳን ትምህርትን ካለማወቅ ማወቅ የእውቀት እጥረት ነው። ይሄን እያስባላችሁ ያለው የሆነ ነገር አግኝታችሁ እንደው በዚያ በዚህ በዚህም፣ በተለይ አንድ ቦታ አለ። ብዙ ጊዜ ከቤተክርስቲያን አስተምህሮ ውጪ ትምህርት የሚሰጥበት ስፍራ አለ። ስለዚያ ስፍራ ብዙ ጊዜ ጮኸን ጮኸን ጮኸን ተናግረን ሚሰማ ናጠን አንድ ሰሞን ምዕመናን ኦርቶዶክሳውያን በጣም በዛ ጉዳይ ላይ በደንብ ትነጋገሩ ነበረ። መፍትሄም ወደ መምጣት ሄዶ ነበር። የተወሰኑ ቲክቶከሮች የዛ ጉዳይ ባለቤት ሆነው፣ እነሱ አድራጊ ፈጣሪ ሆነው፣ እነሱ አስደንጋጊ ሆነው ልክ የሊቃውንት ጉባኤ የሌላት ቤት ይመስል ቅዱስ ሲኖዶስ የሌላት እንደምትመስል ቤተክርስቲያን እንደማን በአንድ ልክ የሆነ አንድ ሰፈር ላይ አንድ ጎረምሳ ተነስቶ የሆነ አዳራሽ ሰርቶ የከላይ ቸርች እንደሚለው ልክ እንዲህ ስርዓት እንደሌላት ቤተክርስቲያን የተወሰነ ጊዜ የሆነ ጊዜ ላይ ቲክቶክ ሮች ተነሱና ማህበሩን አስታርቀናል ከህዝብ ጋር ይቅርታ ይጠይቅ ምናምን ብለው እነሱ መድረክ ላይ ወጭ ሆነው ጳጳሳቱን ታች አድርገው በዚህ ልክና በዚህ መጠን ኑፋቄ የዘራ ያለ ማህበርን ቤተ ክርስቲያንም ዝም ብላ እነሱ ባለ መብትና ባለ ቤት ሆነው ሲኖዶስ እያለ ቅዱስ ሲኖዶስ እያለ ሊቃውንቱ ጉባኤ እያለ እነሱ አራሚ፣ እነሱ አርቃቂ፣ እነሱ ደግሞ የዚህ ጉዳይ ባለቤት ቤት ሆነው በአዳራሽና በሆቴል ውስጥ ማህበሩ ይቅርታ ጠየቀ ተብሎ በዚህ ልክና በዚህ መጠን የተደረገበት ቦታ የተደረገው ነገር የሚረሳ አይደለም፣ ለትውልድ ለታሪክ የሚቀመጥ ነው። እዛ ስፍራ ላይም ብዙ አይነት ነገር እየተከናወነ እያየን ነው። ግን ቤተክርስቲያን እንዲህ የጠራ ትምህርት አላት። ቤዛ የሚለውን በዚህ መልክ ታስተምራለች። የክርስቶስ ቤዛነት ሌላ ነው፣ የድንግል ማርያም ቤዛነት ሌላ ነው። አይገናኝም። የማይገናኝ ነገር እያገናኛችሁ እንደው አሁን ቲክቶክ ላይ ትቀባበሉታላችሁ። ፕሮቴስታንቶች እያየን ነው። ይሄ ኦርቶዶክሶች ልብ ካላችሁ ጆሮ ካላችሁ አድምጡ እያላችሁ እናንተ ትላንትና የመጣችሁት እናንተ ሳትመጡ ይሄን ትምህርት ቤተ ክርስቲያን አስቀድማ ታውቃለች። አስቀድማ እናንተ ሳትፈጠሩ ፕሮቴስታንቲዝምን ሉተር ሳያስበው ከካቶሊክ እምነት ሳያፈነግጥ ሳይወጣ በፊት ቤተ ክርስቲያን ለዘመናት ይህን ትምህርት እያስተማረች ኖራለች። ስለዚህ እንደው ትላንት የወጣ ቀንድ ጆሮን በጥንካሬ የበለጠው አይነት ነገር እንዳይሆንብን ወይም እንዳይሆንባችሁ ብትታገሱ መልካም ነው። ለማንኛውም ስለ ቤዛነት ቤተክርስቲያን እንዲህ ባለ መንገድ ታስተምራለች። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ ብርሃነ ትንሣኤውን እየተሳሰብን ለሀገራችንም እየጸለይን ለህዝባችንም ሰላም እየጸለይን በአንድነት በፍቅር ሊኖር ይገባል። የቤዛነት ትምህርቷ ግን ይሄን ይመስላል። የተወደዳችሁ የእግዚአብሔር ቤተሰቦች፣ በሌላ ዝግጅት እስከምንገናኝ ሚዲያውን ሰብስክራይብ እያደረጋችሁ እንዲሁም ሚዲያውን በተለያየ የሚዲያ ግባት ማገዝ ከፈለጋችሁ እዚህ ስር በሚሄደው የስልክ ቁጥሬ እና የሶሻል ሚዲያ አድራሻዎቼ እያገኛችሁኝ ሀሳባችሁን እየሰጣችሁኝ ሚዲያውን እንድናሳድግ በጋራ አሳስባለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። በሌላ ዝግጅት እስከምንገናኝ መልካም የትንሣኤ ሰሞኑልን ሰላም ሰንበቱ